ሰላም ውድ የዘይገርም ቤተሰቦች፣ ዛሬ ልባችንን የሚሰበር እንባችንን የሚያመጣ ነፍሳችንን በጥልቅ ሐዘን የሚሞላ ነገር ግን መታወቅና መነገር ያለበትን እውነተኛ ታሪክ ይዤላችሁ መጥቻለሁ። ይህ ታሪክ የሺዎች እህቶቻችን፣ የእናቶቻችን፣ የሴት ልጆቻችን ታሪክ ነው። የቅንጦትና የድህነት የክብርና የውርደት የነፃነትና የባርነት ታሪክ በአፍሪካ በተለይ በኢትዮጵያ ምድር የተሻለ ህይወት ህልም ይዘው የነገን ተስፋ በልባቸው ሰንቀው ቤተሰቦቻቸውን ከደህነት መቅ ለማውጣት ከሀገራቸው ወጡ። ህዝቦቻችን የመካከለኛው ምስራቅ ምድር ላይ የገጠባቸውን መራራ እውነታ በጥልቀት እንቃኛለን። የቅንጦት ህይወት በነገሰበት ግዙፍ ቤቶች ውስጥ የእህቶቻችን ህይወት ምን እንደሚመስል፣ በወርቅ በተንቆጠቆጡ ሳሎኖች ውስጥ የሰውን ባ እንዴት እንደሚፈስ ይህንን ሁሉ በዝርዝር እንመለከታለን። ለምን ታዲያ ይህ ሁሉ የህይወት መስዋዕትነት ለምንስ ነው? ይህ ሁሉ የሰዎች መፈናቀል? መልሱ እጅግ ቀላልና እጅግ ውስብስብ ነው። ቀላል ነው፣ ምክንያቱም ብዙ ጊዜ መልሱ የሚያጠነጥነው በኢኮኖሚ ችግር፣ በሀገራችን ባለው የሥራ ዕድል እጥረት እና ለተቸገረ ቤተሰብ የዕለት ጉርስ የመሆን ግዴታ ላይ ነው። ውስብስብ ነው፣ ምክንያቱም ከዚህ ውጭ የማይነገሩ በሰው ልብ ውስጥ የተቀበሩ የህይወት የራሷ የሆኑ እልፍ አእላፍ መልሶች አሉ። በአፍሪካ በተለይም በኢትዮጵያ በገጠርም በከተማም የስራ ዕድል እንደ አየር ለሁሉም አይደረስም። ወጣት ሴቶች የተማሩም ያልተማሩ ለቤተሰቦቻቸው የመጨረሻ ተስፋ ናቸው። የእናታቸውን ህመም ማስታመም፣ የታናናሾቻቸውን ትምህርት ማስቀጠል፣ የወላጆቻቸውን በዕድሜ የገፋ ድካም ማቃለል፣ እነዚህ ሁሉ የሞራልና የሕይወት ኃላፊነቶች በትከሻቸው ላይ እንደ ከባድ ቀንበር ያርፋሉ። በዓለም ካርታ በአረቢያ ባህረ ገብ መሬት ላይ በመካከለኛውም ምስራቅ ቀንበርት የምትገኘው ሳውዲ አረቢያ እና ጎረቤት ሀገራት እንደ የተባበሩት አረብ ኤሚሬቶች፣ ኳታር በከርሰ ምድር ሀብት በተለይም በነዳጅ ክምችት የተባረኩ ምድሮች ናቸው። ይህ ታላቅ የተፈጥሮ ጸጋ የሀገሪቱን ኢኮኖሚ በማንቀሳቀስ የዓለምን ቀልብ በሚስብ መልኩ እጅግ የላቀ የቅንጦት ህይወት እንዲያብብ አድርጓል። የብዙዎች እህቶቻችን ኢትዮጵያውያንም በዚህ ምድር ሰርተው ተለውጠው ጥሪት ይዘዋል። የሳውዲ አረቢያ የጠቅላላ ሀገር ውስጥ ምርት ወይንም ጂዲፒ በዓለም ደረጃ ከቀዳሚዎቹ ተርታ የሚሰለፍ ሲሆን ኢኮኖሚዋ አሁንም በነዳጅ ላይ የተመሰረተ ቢሆንም ራዕይ 2030 ወይም ቪዥን 2030 ያ በመሳሰሉ እክሎች ወደ ተለያዩ ዘርፎች ለመሸጋገር እየጣረች ነው። በዚህች ምድር ሰማይ የሚነኩ ዘመናዊ ፎቆች፣ ውድ መኪኖች፣ አለም አቀፍ የንግድ ምልክቶች የተንበሸበሹባቸው የገበያ አዳራሾች፣ የግል አውሮፕላኖች እናም በወርቅ የተንቆጠቆጡ ቤቶች የዕለት ተዕለት ገጽታ ናቸው። ቅንጦት በሁሉም ስፍራ ላይ ይታያል በአለባበስ በምግብ በመኖሪያ በአኗኗር ዘይቤ በዚህ ጊዜ ነው የመካከለኛ ምስራቅ ሀገሮች በተለይ ሳውዲ አረቢያ የተባበሩት አረብ ኤሚሬቶች ኩዌት ኳታር ባህሬን ኦማን ሌሎችም እንደ ወርቅ ምን። እንደ ቅንጦት መናኸሪያ፣ እንደ የተሻለ ህይወት መጀመሪያ ሆነው በደላሎች ምላስና በየማስታወቂያ ሰሌዳው ላይ የሚቀረጹት። ደላሎች እንዳንበጣ ይመጣሉ። የሚያብረቀርቅ ህይወትን፣ ሰማይ የሚነካ ደሞዝን፣ ምቹ የሥራ ሰዓትን፣ የተሟላ የመኖር ምቾትን ይሰብካሉ። የድህነትን መርዶ በየቀኑ የሚሰሙው፣ የዕለት ተዕለት ሕይወታቸውን ከባድ ፈተና የሆነባቸው እህቶቻችንም የደላሎችን ማር የመሰለ ግን በመርዝ የተለወሰ ውብ ቃል አምነው የነገን የተሻለ ሕይወት ህልም በልባቸው ሰንቀው የትውልድ ቀዬአቸውን፣ የልጅነት ትዝታቸውን፣ ወዳጅ ዘመዶቻቸው፣ እናታቸውን፣ አባታቸውን በከባድና በናፍቆት የተሞላ ልብ ተሰናብተው ይነሳሉ። ይህ ወደ ህልም ምድር የሚደረግ ጉዞ ቀላል ጎዳና ላይ ጉዞ አይደለም። ብዙ ወረቀቶች አሉ፣ ብዙ ቢሮክራሲ፣ ብዙ ገንዘብ ይጠይቃል። ምናልባትም ለጉዞ የሚያስፈልገውን ገንዘብ ለመሰብሰብ ቤተሰብ ያለውን ትንሽ ጥሪት ሁሉ በችኮላ ይሸጣል። ወይንም የሚከፈል የማይመስል ዳን ይበደራል። የቅጥር ኤጀንሲዎች በዚህ ሂደት ውስጥ ትልቅ ሚና ይጫወታሉ። ከነዚህ ኤጀንሲዎች መካከል ጥቂት የማይባሉት ታማኝ የሆኑና ለሰዎች ደህንነት የሚያስቡ እንዳሉ ሁሉ፣ በሚያሳዝን ሁኔታ ብዙዎች ደግሞ እህቶቻችንን ለተጨማሪ መከራና ብዝበዛ የሚዳርጉ የሰው ልጅ ስቃይ ተገና አድርገው ከደም ስራቸው ገንዘብን የሚያፍሱ ናቸው። ፓስፖርት ለማውጣት ወራት ሊወስድ ይችላል። ቪዛ ለማግኘት ብዙ ልፋትና እንግልትን ይጠይቃል። የሕክምና ምርመር ይደረጋል። ሁሉም ነገር ሲያልቅ የአውሮፕላን ትኬት በእጃቸው ይገባል። ያኔ ነው ጉዞ እውን የሚሆነው፣ ወደማይታወቅ ወደ ተነገረላቸው ግን ምን እንደሚመስል በእርግጠኝነት ወደማያውቁት ምድር የሚደረግ የብቸኝነትና የጭንቀት ጉዞ። በአውሮፕላን ማረፊያ ልብን የሚሰብር የስንብት ስነ ስርዓት ይደረጋል። የእናቶች እንባ እንደ ጎርፍ ይፈሳል። የአባቶችም ልብ እንደ ሰም ይቀልጣል። የታናሽ ወንድምና እህቶች ድምፅ እህት ያቲጂ ብቼን አትተኝ የሚል ጩኸትን ያሰማል። ቤተሰብ በከባድና በናፍቆት በተሞላ ልብ በሰላም ሄደሽ በሰላም ተመለሽለት እግዚአብሔር ካንች ጋር ይሁን አላህ ይጠብቅሽ ይላሉ። እህቶቻችንም በደረቁ አንገት የናፍቆትን እንባ በግድ እየከቱ ደህናውን ውልኝ የቻልኩትን ያህል ረዳችኋለሁ እግዚአብሔር ከሁላችን ጋር ይሁን አላህ ይከተለኝ ይላሉ። አውሮፕላኑ ሰማይ ላይ ከፍ ብሎ ሲበር የሺ ቤተሰቦች ልብ በጭንቀት በፍርሃትና በተስፋ መቁረጥ ስሜት ይሞላ። ከፊታቸው ያለው ሕይወት ምን ይዞ እንደሚመጣ አያውቁም። የሚያውቁት ግን ለቤተሰብ ሲሉ የነገን የተሻለ ህይወትን ህልም አድርገው ይህን ሁሉ መስዋዕትነት ለመክፈል መወሰናቸውን ነው። አውሮፕላኑ የመካከለኛውን ምስራቅ ምድር ላይ ሲያርፍ የህልሙ መጀመሪያ እውነታ ይገለጣል። የአየር ማረፊያው ድባብ፣ የሰዎቹ አኳኋን፣ አለባበሳቸው፣ የሚናገሩት ቃላት፣ ሁሉም ነገር እዚህ አዲስ ነው። አቀባበሉ እንደየሀገሩና እንደየአሰሪዎቹ ይለያያል። አንዳንዶች፣ እጅግ ጥቂቶች እድለኞች ናቸው። በፈገግታ እንኳን ደህና መጣችሁ ይባላሉ፣ ጥቂት ሰብኣዊነት ያላቸው ሰዎች ያገኛሉ። ሌሎች ግን እንደ እቃ፣ እንደ ንብረት፣ እንደ ግዙፍ እቃ ነው የሚታዩት። ፊታቸው ላይ የንግድ ስሜት እንጂ የሰው ልጅ ክብር አይታይም። ገና ከመድረሳቸው በአየር ማረፊያ ውስጥ እንኳን ከሀገራቸው ከወጡበት ጊዜ የነበረው ትንሽ የሰውነት ክብር መገፈፍ ሊጀምር ይችላል። ስልካቸው ሊወሰድ ይችላል። ዓለም ጋራ ቤተሰብ ጋራ የሚያገናኛቸው ብቸኛው መስመር ይቆረጣል። የመናገር የመንቀሳቀስ ነፃነታቸው ሊገደብ ይችላል። ይህ የመገለል የብቸኝነትና የባርነት ሰንሰለት መጀመሪያ ነው። ወደ አሰሪዎቻቸው ግዙፍ ቤቶች ሲገቡ ልብን የሚሰበር የሁለት ዓለም ልዩነት ይታያል። ብዙዎች የመካከለኛው ምስራቅ ሀብታም ቤተሰቦች የሚኖሩት እጅግ ግዙፍ ዘመናዊና የቅንጦት ቤቶች ውስጥ ነው። ቤቶቹ ሰፊ ናቸው። ክፍሎቻቸው ብዙ፣ የቤት ዕቃዎች እጅግ ውድና፣ ዘመናዊ መኪናዎች ብዙውን ጊዜ ሁለትና ከዚያ በላይ የቅርብ ሞዴሎች ናቸው። የሚለብሱት ልብስ የዓለም ታላላቅ ዲዛይነሮች ሥራዎች ናቸው። በአንድ ቤት ውስጥ በርካታ የቤት ሠራተኞች ሊኖሩ ይችላሉ፤ ምግብ አብሳይ፣ ሕፃናት መንከባከቢያ፣ የቤት ውስጥ ሥራ፣ ሾፌር፣ የአትክልት ቦታ ተንከባካቢ እያንዳንዱ ሰራተኛ የራሱ የሆነ የተለየና አድካሚ ስራ አለው። ይህ የቅንጦት ሕይወት በብዙ የአፍሪካ ሀገር ሕዝብ ሕልም ውስጥ እንኳን በግልጽ የማይመጣ ከእውነታው የራቀ ሕይወት ነው። በወርቅ የተንቆጠቆጡ ሳሎኖች ውስጥ፣ በሚያብረቀርቁ ዕቃዎች በተሞሉ ቤቶች ውስጥ የሰው ልጅ ክብር እንዴት እንደሚረገጥ ማየት ያማል። በዚህ ሁሉ የቅንጦትና የምቾት ህይወት ውስጥ ነው የእህቶቻችን የገረድ ህይወት የሚጀምረው። ለእነሱ መኝታ ክፍል ምናልባትም ከቤቱ ጋራጅ አጠገብ ያለች ትንሽ ክፍል ወይንም ከኩሽናው በስተጀርባ ያለች ጠባብ ክፍል ልትሆን ትችላለች። አንዳንዴም ትክክለኛ አልጋ እንኳን የላቸውም። ይህን ግዙፍ ቤት፣ እጅግ ብዙ ክፍሎች አሉት፣ የቅንጦት እቃዎች የተሞሉበት ቤት ማጽዳት፣ ማስተካከል፣ ማብሰል፣ ማጠብ፣ ማልበስ፣ ይህ ሁሉ ለአንድ ሰው ለብቸኛ ገረድ ይሰጣል። ነገር ግን በሚያሳዝን ሁኔታ የብዙዎች እጣ ፈንታ ይህ አይደለም። በርካታ እጅግ በርካታ እህቶቻችን የሚገቡት የጭካኔ የሰቆቃና የባርነት ቤት ውስጥ ነው። በዚህ የቅንጦትና ሀብት በተንበሸበሸበት ቤት ውስጥ የሰው ልጅ ክብር የሚረገጥበት፣ ሰብአዊነት ዋጋ የሚያጣበት የጨለማ ጥግ አለ። አሰሪዎች እንደ ሰው አይመለከቷቸውም። እንደ ንብረት፣ እንደ ባሪያ፣ እንደ ምንም የማይረባ ነገር ይቆጥሯቸዋል። የእሳቸው ቅንጦት የገረዶቹን መከራ እየጨመረ ይሄዳል። የስራው ሰዓት ረጅም ነው። ከንጋት በፊት ተነስተው እስከ ንጋት ድረስ ምናልባትም በቀን ከ18 እስከ 20 ሰዓታት ሊሰሩ ይችላሉ። የማያቋርጥ ስራ፣ ከባድና አድካሚ ተግባራት፣ ቂጥ እንቅልፍ፣ ምናልባትም በቀን ከ4 እስከ 5 ሰዓት ብቻ፣ በቂ ያልሆነ ምግብ። አሰሪዎቹ ውድና የተተረፈረፈ ምግብ ሲመገቡ፣ እህቶቻችን ደግሞ የተረፈ ወይንም ቂጥ ምግብ ብቻ ይሰጣቸዋል። በቤት ውስጥ እንደ ወፍ በረት የተዘጋ ህይወትን ይኖራሉ ከቤት ውጭ መውጣት ፀሐይን እንደ ልብ ማጣጣም ንጹሕ አየር መተንፈስ የተከለከለ ነው ከወዳጅ ዘመድ ጋር በስልክ ማውራት አይፈቀድላቸውም ስልካቸው ይቀማል የብቸኝነት የመገለልና የባርነት እስር ቤት ውስጥ ይኖራሉ የጭካኔው ገጽታ እጅግ ዘግናኝ ነው አንዳንድ አሰሪዎች በጣም ጨካኝ ከመሆናቸውም የተነሳ ይደበድቧቸዋል ይመቷቸዋል ይረግጧቸዋል ያን ቋሽሿቸዋል ሰውነታቸውን ያሳምማሉ። የእሳት ምልክት፣ የድብደባ ሰንበሮች፣ የቁስል ጠባሶች በሰውነታቸው ላይ የዚህ የጭካኔ ታሪክ ምስክሮች ይሆናሉ። በቃላት ያንቋሽሿቸዋል፣ ይሰድቧቸዋል፣ የዘር ስድብን ይሰነዝራሉ። አንቺ ባሪያ፣ አንቺ ጥቁር ምንም አተረቢም ከሀገርሽ የመጣሽ ኋላ ቀረነሽ፣ የሚሉና ሌሎች አሰቃቂ የሰውን ክብር የሚነኩ ቃላትን በየቀኑ ይሰማሉ። ደሞዛቸውን ይከለክሏቸዋል፣ ወይንም የተስማሙበትን ያህል አይከፍሏቸውም። አንዳንዶች ለአመታት ሰርተው በባዶ እጃቸው በበሽታ ተጎድተው በስሜት ተሰባብረው ይመለሳሉ። ፓስፖርታቸውን ይቀሟቸዋል፣ እንደ እስረኛ ይዟቸዋል። ከቤት ለማምለጥ ቢሞክሩ አሰሪው ገንዘብ ሰርቃ ነው ወይንም ንብረት አጥፍታ አምለጣ ነው ብሎ ለፖሊስ ያሳውቅና እራሳቸው ወንጀለኛ ሆነው እስር ቤት እንዲገቡ ሊያደርጋቸው ይችላል። የኢትዮጵያን እህቶቻችን የገጠማቸው የራሱ የሆነ ከሌሎች የሚለይ በጥልቀት ሊመረመር የሚገባው መከራም አለ። ምናልባትም ስለ ኢትዮጵያውያን የነበረው የተሳሳተ አመለካከት እነሱ ይታዘዛሉና ይቃወሙም፣ ድምጣቸው አይሰማም፣ ማንነታቸውን ያስቀምጣሉ የሚል አስተሳሰብ አሰሪዎች የበለጠ እንዲጨቁናቸውና ያለ ፍርሃት እንዲበድሏቸው ሊያደርግ ይችላል። የባህል ልዩነት፣ የቋንቋ ችግር፣ የሃይማኖት ልዩነት ለተጨማሪ ችግር ሊዳረጋቸው ይችላል። አንዳንዴም እጅግ ከባድ የሆኑ በሰው አእምሮ ውስጥ የማይታሰቡ የማይነገሩ ልብን ሰባብረው አመድ የሚያደርጉ አሰቃቂ ነገሮች ይደርሱባቸዋል የኢትዮጵያውያን ማንነት ታሪካዊ ዳራቸው ክብራቸው በሰው ሀገር ሲረገጥ ማየት እንዴት ያሳዝናል ይህ ሁሉ መከራ በሰው ነፍስ ላይ የሚተወቁ ስል ጥልቅ ነው ብቸኝነት ከቤተሰብ መራቅ የትውልድ ሀገር ናፍቆት የማያቋርጥ ፍርሃት ጭንቀት ድብርት ከአእምሮ ህመም ጋር መታገል ተስፋ መቁረጥ የዕለት ተዕለት ሕይወታቸው ይሆናል የራሳቸውን ስልክ መጠቀም ስለማይችሉ ከቤተሰብ ጋር በነጻነት መገናኘት ይከብዳቸዋል። ቤተሰብ በስልክ ሲደውል አሰሪው ስልኩን ወስዶ ደህና ናት፣ ስራ ላይ ናት፣ ምንም ችግር የለባትም ብሎ የውሸት መልስ ሊሰጥ ወይንም ስልኩን ሊዘጋው ይችላል። ቤተሰብ የልጃቸውን እውነተኛ ህይወት አያውቅም። በየቀኑ ጭንቀት ይኖራል። ይህ ደግሞ ለቤተሰብም ለልጅም እጅግ ጥልቅ የስሜትና የአእምሮ ስቃይ ነው። አንዳንዶቹ በአካል ቢመለሱም በነፍሳቸው ላይ ከደረሰው ጥልቅ ቁስል የተነሳ ከአእምሮ ህመም ጋር እየታገሉ ነው የሚኖሩት። እህቶቻችን ይህን ሁሉ መከራ ሲደርስባቸው ፍትህ ለማግኘት የሚያደርጉት ትግል እጅግ አዳጋች ነው። የቋንቋ ችግር ትልቅ እንቅፋት ነው። የሀገሪቱን ህግ አያውቁም። መብታቸውን አያውቁም። የት ሄደው ምንም አመልክት እንዳለባቸው ለማን መናገር እንዳለባቸው አያውቁም። ቢሮጡ እንኳን አሰሪው ባለው ተጽዕኖ ገንዘብ ሰርቃ ወይም ንብረት አጥፍታ ነው ብሎ ለፖሊስ ያሳውቅና ራሳቸው ንጹሃን ሆነው ሳለ ወንጀለኛ ተደርገው ለእስር ቤት ሊደረጉ ይችላሉ። የቅጥር ኤጀንሲዎች ብዙውን ጊዜ ከአሰሪው ጋር በጥቅም የተሳሰሩ ስለሚሆኑ ከእነሱም የሚመጣ እውነተኛ እርዳታ የለም። የሰብአዊ መብት ተሟጋች ድርጅቶች ለመርዳት ቢሞክሩም ከቤት ውስጥ የሚፈጸመውን በደል ለመቆጣጠርና ማስረጃ ለማግኘት እጅግ አስቸጋሪ ነው። ብዙዎቹ ታሪኮች የሚፈጸሙት ከዓለም አይን ተሰውረው ከቤት ውስጥ ከተደበቀ ቦታ ነው። ዓለም አያውቃቸውም። ማንም አያያቸውም። ጩኸታቸውም በቅንጦት ቤቶች ግድግዳ ውስጥ ተውጦ ይቀራል። ይህ ሁሉ መከራና ሰቆቃ ቢኖርም የእህቶቻችን ጥንካሬና የመቋቋም አቅም አስደናቂ ነው። የሰው ልጅ መንፈስ ምን ያህል ጠንካራ እንደሆነ ያሳያሉ። ተስፋ አይቆርጡም። ነገ ይሻሻላል፣ የዚህ ሁሉ መከራ መጨረሻ ይኖረዋል ብለው ያምናሉ። ለቤተሰብ ሲሉ፣ ለወላጆቻቸው ሲሉ፣ ለታናሽ ሴት ወንድሞቻቸው ሲሉ ሁሉንም ነገር ይቋቋማሉ። በጥቂት ገንዘብ እንኳን ቤተሰብ መርዳት ለእነርሱ የህይወት ትልቅ ትርጉም ነው። አንዳንድ ጊዜ ከዚህ ሁሉ ጭካኔ ውስጥ አልፈው፣ ፈጣሪ እያየላቸው በሰው ሀገር ውስጥ ሰው የሆኑ የሚወዳቸውና የሚያከብራቸው የተሻለ ሰሪዎችን ያገኛሉ። ያኔ ያለፈውን መከራ ሁሉ ለመርሳት ይሞክራሉ። ወደ ሀገራቸው ሲመለሱ በአካልም ቢመለሱ በህይወታቸው ያዩትን የገጠማቸውን መከራ በነፍሳቸው ላይ ደረሰውን ጥልቅ ቁስል ተሸክመው የሚመጡት ፈገግታቸው የውሸት ሊሆን ይችላል። ውስጣቸው ይደማል። አሁን አሁን ግን ነገሮች ከበፊቱ በእጅጉ እየተሻሻሉ ይመስላል። በዚያች በሩቅ ምድር ሰብአዊነት ያልጠፋባቸው ልባቸው በጎ የሆኑ አሰሪዎች አሉ። እነዚህ እህቶቻችን እድለኛ ናቸው። የሚገባቸውን ደሞዝ በወቅቱ ይከፈላቸዋል። ከቤተሰብ ጋር በስልክ እንዲያወሩ ይፈቀድላቸዋል። ከዚያም አልፎ የራሳቸውን ስልክ እንደ ፈለጉ እንዲጠቀሙ ይሆናል። በዚህም እንደ ቲክቶክ እንደ ዩቲዩብ ያሉ መሰል ማህበራዊ ሚዲያዎችን በመጎብኘት ራሳቸውን ያዝናናሉ። ይህ እንዴት ደስ ይላል! የእረፍት ጊዜያቸውንም ቢሆን ይጠብቁላቸዋል። እንደ ሰው ይቆጠራሉ፣ ክብር ይሰጣቸዋል። ሲታመሙ ይታከማሉ። በቂ ምግብና ምቾት አለ። የሥራው ብዛት ከባድ ቢሆንም በዚያች ቤት ውስጥ ፍርሃት የለም፣ ውርደት የለም፣ የስሜት ቁስል አሰቃቂነት የለም። ናፍቆትና ብቸኝነት ቢኖርም መከራው ግን ቀሎላቸዋል። ነገ የተሻለ እንደሚሆን ተስፋ አድርገው ይኖራሉ። በሰው ሀገር ሰው ሆነው በክብር ተከብረው ለቤተሰቦቻቸው የሚሆን እውነተኛን ድጋፍ በመስጠት የነገን ብርሃን በልባቸው ሰንቀው ለራሳቸውም ለቤተሰቦቻቸውም የሚሆን ጠቀም ያለ የገንዘብ ስንቅን ያጠራቀማሉ። አንዳንዴም ዕጣ ፈንታቸው መልካም ሆኖላቸው ከአሰሪዎቻቸው ጋር እንደ ቤተሰብ የሚሆኑበት ሁኔታ ይፈጠራል። እነዚህ እህቶቻችን በሰው ሀገር ውስጥ የራሳቸውን ሁለተኛ ቤተሰብ ያገኛሉ። አሰሪዎቹ በባዓላት ወቅት አብረዋቸው ያሳልፋሉ። ይግረማችሁና፣ ክርስቲያን የሆነች እህታችን ብትኖር አሰሪዋ አርብ አርብ ቤተክርስቲያን በራሷ መኪና ደርሳ እስክትጨርስ ጠብቃ ልትመልሳት ትችላለች። በችግራቸው ጊዜ ይደግፏቸዋል፣ በደስታቸው ጊዜ አብረዋቸው ይደሰታሉ። ስለ ሀገራቸው ስለ ባህላቸው ያወሯቸዋል። ምናልባትም የሀገራቸውን ምግብ እንዲያዘጋጁላቸው ይፈቅዳሉ። በዚህ ጊዜ ከሰራተኛና አስተሪ ግንኙነት አልፎ በሰው ልጆች መካከል የሚኖር እውነተኛ መከባበርና መዋደድ ይፈጠራል። ይህ ደግሞ በሰው ሀገር ውስጥ ላለ ሰው ትልቅ ብርታትና የስሜት እፎይታ ነው። በሩቅ ምድር ከቤተሰብ እርቀው ሳሉ ሰው የሆኑ ሰዎችን ማግኘት እጅግ በረከት ነው። ይህ ታሪክ ዝም ብሎ የሚታለፍ አይደለም። መነገር አለበት፣ መታወቅ አለበት። የሺዎች እህቶቻችን ሕይወት፣ ክብርና ደህንነት አደጋ ላይ ነው። መፍትሄው ቀላል አይደለም። ከየአቅጣጫው የተጠናከረ የተቀናጀ፣ የማይሰለችና ልባዊ ስራ ይጠይቃል። የኢትዮጵያና የሌሎች አፍሪካ ሀገራት መንግስታት የስራ ዕድል በመፍጠር ህዝቡ በገዛ ሀገሩ እንዲሰራ ማድረግ አለባቸው። ህዝቡን በተለይም ወጣት ሴቶችን ወደ ውጭ ከመላካቸው በፊት ስለሚገጥሟቸው እውነተኛ አደጋዎችና ችግሮች ማስተማር አለባቸው። የቅጥር ኤጀንሲዎችን በቅርበት መቆጣጠር፣ በደል ሲፈጽሙ ተጠያቂ ማድረግና ለሚልኳቸው ሰዎች ደህንነት ሙሉ ኃላፊነት መውሰድ አለባቸው። ለተጎጂዎችም የመልሶ ማቋቋም ድጋፍ መስጠት አለባቸው። በመካከለኛው ምስራቅ የሚገኙት ሀገራት ደግሞ የቤት ውስጥ ሰራተኞችን መብት የሚያስከብር በደልን፣ የሚያስቀጣ ወንጀለኞችን ለህግ የሚያቀርብ ጠንካራ ህግ ማውጣትና በሙሉ ኃይል መተግበር አለባቸው። እንዲህ እንዲያያለ እያያለ ዓለም አቀፉ ማህበረሰብ እንደ ሂውማን ራይትስ ኦርጋናይዜሽን እንደ ኢንተርናሽናል ሌቨል ኦርጋናይዜሽን ወዘተ ያሉ ዓለም አቀፍ መስሪያ ቤቶች የራሳቸው የሆነ ኃላፊነት ሊኖራቸው ይገባል። እያንዳንዱ ግለሰብ ማለትም እኛም ይህንን ታሪክ ዝም ብለን ከማለፍ ይልቅ በማውራት በማጋራት ሰዎችን በማስተማር ግንዛቤ በመፍጠር የበኩላችን አስተዋጽኦ ማበርከት እንችላለን። በደል ሲፈጸም ስንሰማ ዝም ማለት ለበደል አባሪ መሆን ማለት ነው። ድምፃችንን ከፍ አድርገን መናገር አለብን። ለተጎጂዎች መድረስ ማገዝ አለብን። የታሪክ የሁላችንም ኃላፊነት ነው። ዝም ብሎ ማለፍ ማለት ለዚህ አሰቃቂ በደል በር መክፈት ማለት ነው። የእህቶቻችን ጩኸት ይሰማል። የእነሱ መከራ የሁላችን መከራ ነው። በቅንጦት ቤቶች ውስጥ የሚፈሰውንን ባማበዝ የሁላችንም ግዴታ ነው። ውድ የዘይግርም ታዳሚዎች፣ ዛሬ ስለ እህቶቻችን የመካከለኛው ምስራቅ ህይወት፣ በቅንጦት ቤቶች ውስጥ ስላለው የቤት ውስጥ የሥራ ህይወት፣ ስለገጠሟቸው መከራና በደል፣ ስለ ቅንጦትና ድህነት ልዩነት በጥልቀት ተመልክተናል። ከህልም የጀመረው ጉዞ እንዴት የመከራና የብቸኝነት የስሜት ቁስል ግጽታ እንደሚያሳየን አይተናል። ነገር ግን ተስፋ አንቆርጥም። ይህንን ታሪክ በመናገር በማጋራት፣ በማስተማር ለውጥ እንዲመጣ ድምፃችንን በማሰማት የበኩላችንን አስተዋጽኦ ማበርከት እንችላለን። የእህቶቻችን መብት እንዲከበር፣ ክብራቸውን እንዲጠበቅ፣ በሰው ሀገር ሰው እንዲሆኑ ድምፃችንን ከፍ እናድርግ። ይህ ቪዲዮ ልባችሁ እንደነካና ለዚህ ጉዳይ ትኩረት እንድትሰጡ እንዳደረጋችሁ ተስፋ አድርጋለሁ። ይህንን መልእክት ለብዙዎች ለማድረስ እንዲረዳን ቪዲዮን ላይክ በማድረግ ለወዳጅ ዘመደው በማጋራትና ገንቢ አስተያየታችሁን ከስር በመጻፍ የበኩላችሁን አስተዋጽኦ አበርክቱ። የእናንተ ድጋፍ ለዚህ ታላቅ ዓላማ ትልቅ ብርታት ነው። ለተጨማሪ ልብ የሚነኩ አስተማሪና ወቅታዊ ቪዲዮዎችም ቻናላችንን ሰብስክራይብ ማድረጉን አይርሱ። ስለ ተከታተላችሁን ከልብ እናመሰግናለን። የእህቶቻችን ድዋ ይብቃ። የክብር ዘመን ይምጣ። የሰው ልጅ ክብር በየትኛውም ቦታ በማንኛውም ሁኔታ ይከበር።